አባት አበዛ። አሁን ንገረኝ፣ በስንት ሰዓት እንዲያለ? የስራ ስልክ ነው። በቃ የስራ ስልክ ነው። የስራ ስልክ ከሆነ ለምን ለምን ዞር በየ በቃ ለነም ቱጭ ነው። ሰላም ሰላም፣ እንዴት ናችሁ? ውድ የቤሊና የቃይ ቤተሰቦች ሰዎች፣ እኛ ደህና ነን፣ እግዚአብሔር ይመስገን። ያው ለሶስት ጊዜ ጠፍተናል ለትንሽ ቀናቶች፣ ያው የፕራንኩን ሀሳብ ጭንቀ ከጭንቅላቷ እንድታወጣ ስለፈለኩኝ ነው። ትንሽ አረሳስቻት ሰራት ሰራታለሁ ብዬ ስላሰብኩ ነው። ዛሬ ሰራት አስቤ ቀድሜያት ነበር። ከስራ ከሰላላ ለመምጣት የፈለኩት አሁን ቀድማ ይንገብታለች ግን የሆነ ብቻ ካሜራውን ቀድሜ ማስቀመጥ አለብኝ። ቀስ አርጌ ያው ቤት ነች ያለችው የሆነ ሚስ ፈልግና ካሜራውን እንደምሰራት አለብኝ። በጣም ስልክ ያው ሴቲንግ ላይ ስልክ መጥሪያ ላይ ስልክ እየተደወለልኝ እንደ መዝጋት ለምን እና አውቄም ደግሞ ሴትም እንደሆነች ለማስመሰል አደርጋለሁ እንዲ ከስተመርነች ምናምን ምናምን ብዬ በቃ ሌላ ሌላ ነገር ያለ አድርጌ አስመስዬ አወራለሁኝ ምን እንደምትለን እንግዲህ አብረን እናያለን። ግን ያው እንደሚሳካልኝ እርግጠኛ ነኝ። እንዴትም ብዬ ብቻ ማስተካከል አለ። እቤት ነች ያለችው ያው የሆነ ስራ እየሰራችሁን ከሆነ ቁጭ ብላም ከሆነ እስኪ የሆነ የሚስፈልግ ወይ ያስነሳታለሁ ወይም ደግሞ እየሰራች ከሆነ ቀስ ብዬ አስቀምጠዋለሁ። ብቻ እስኪ እንዴትም አድርጌ አደርገዋለሁኝ። ለማንኛውም አዲስ የሆናችሁ ሰዎች ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁ እንዳረሱ ጓደኞቻችሁን ሼር አድርጉልን ሰብስክራይብ ማድረጓን ግን እንዳረሱ አብዛኞቻችሁ አላደረጋችሁም ሰብስክራይብ ሰባ ፐርሰንት የሚሆኑ የሚሆኑና ተመልካቾቻችን ሰብስክራይብ አላደረጉ ሰዎች ናቸውእና ማድረጋችሁ እንዳረሱ እና እናመሰግናለን ወይ ደስ እንዳለሽ አንቺ ጋር አንቺ ጋር ይሻላል

የስራ ስልክ ነው። ስራ ስራ የስራ ስልክ ነው እና የስራ ስልክ ሲሆን፣ እንዴት ነው ደስ ብሎ ስራ ለስራ ብለሃል። ምን ብትወጣ እስከ ማወቀው፣ ካልፈለግሽም ደግሞ አልፈልግም።

በሰዓትን እንድትመጣ ነው። ምግብ ለመብላት ለምግብ ብቻ ቤት መጣ። ለምጾም በቃ የምንገናኘው ማነው ነገሩ? አንቺ እሱ

ምንም አታውቅም። በስራ ጉዳይ ካልተመቸኝም ደግሞ አንስተህ አይ አልተመቸኝም፣ ወይ እየበላሁ ነው፣ ወይ ጠብቁኝ። ስንት ሰዓት ነው የምትወጡት? ትንሽ ጠብቁኝ ያላችሁ ልበላ ነው፣ ወይም ደግሞ አይ አልሄድም፣ ሌላ ሰው ልላክላችሁ አይደል እንዴ የምትለው ሌላ ጊዜ

በቃ እራሻችን እስኪኒ እና እኔ አላፈኩሽም። በቃ እሱ ስልኩን ልሽ እኔ ዘጋሁት። ስልኩን እኮ ሌላ ስልኩ እንዳይደወል ነው። በቃ ምንም እንዲሁ ዝም ብሎ ነው። ምንም አይደለም፣ ምንም አይደለም። ግን በተደጋጋሚ ሰው ስልክ ላይ መዝጋት፣ በቃ ስልክ ስልክ ነው ካልገባቸውስ

ሰው ቤት የሚለው ያልፍ ነው። በቃ አንቺ አረሻቸው እንዴ? በቃ ታያቸው። ምን ነው ምን ነው ደስ ምን አረኩኝሽ? በቃ የማልፈልገው ስልክ ነው። በቃ አልጠየኩህም እኮ ተውኩትኝ። አይመለከተኝም። አይመለከትሽም። አይ ነው አልከውም እንጂ ከመገፍተር ከመወርወር

ምን ሆነሽ ነው? ዩኒቨርሲቲ ውስጥ መጥተህ አፍቀሽ ነው አይደል? አንቺ ጋር ምንም በቃ በቃ የማልፈልገው ስልክ ነው ነው በቃ ስልክ ቁጥር ነው ማን

እኔ ሴት ምትሆን ለምን ደወለች አላልኩም። በምን በተለያየ ምክንያት ሊደወል ይቻላል። ግን በቃ ሰው እኮ የሆነ ሪዝም ቢኖረው ነው። ስልክ እስከ መዝጋት ደረጃ እጩፍ እስከ ማለ ከገባው እንኳን ስንት ነው የተደወለ? ስንት ተደወለ? አውቃ ፍራንክ እንደዚህ በዛ ደግሞ እየተደወለ

እንግዲህ ከዚህ በኋላ ፕራንክ አቁመናል። አ ገሽ አቁመናል። አመሰግናለን። ለማንኛውም እስከዛሬ አብራችሁ ነበራችሁ እና ጠፍተን ነበር ትንሽ ጊዜ እንደተረሳው ብዬ ነው ትንሽ የአረሳ ስታት ነው የሚሰራው ብዬ ሰሯት። አመሰግናለሁ። አፈርቶታለሁ። አመሰግናለሁ።